ከቀናቶች በፊት ነበር አዶናይ ወደ ሐዋሳ በሚሄድበት ሰዓት ነፃነትን ያገኛት። ነፃነት ያገኘችውን ሰው ማለትም ታዋቂ ነው የተባለ ሰው በሙሉ አይቀራትም። ወደ ዘዋይ ምድር በረገጠ ሰዓት እንዲያናግሯት እንድትዘፍንላቸው እያደረገች ድምጿን ወደ ሚዲያ ታወጣ ነበረ። በበጎ ስራው የምናውቀው ማስተራብነት አባይ ቲቪ ጉራማይሌ ፕሮግራም የምታቀርበው ጣንኤል እንዲሁም ሌሎች ሰዎች ወደ ሚዲያ ወጥተዋት ነበር። ሆኖም ወደ አዲስ አበባ መታ የተወሰኑ ሙዚቃዎችን መስራት ጀምራ መልሳ ወደ ዝዋይ ሄደች። ዛሬ ላይ አዶናይን አግኝታው ሰበብ ሆኗት እዚህ ደርሳለች። ከዚህ በኋላ ያለውን መንገድ ይቃናላት ዘንድ የሚችለውን እየጣረላት ይገኛል።

የዚማ የቅኔ የቅሰውስት ሀገር የቅድስት ገዳማት የታቦታት ደብረ ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥሪ፣ ገዳማት መስጊዱ ሀውልታችን ሳይቀር ሀገሬ ወንዙ አረንዴት ነው። ሀገሪ አፈሩ አረንዴት ነው። ሀገሬ ወንዙ አረንዴት ነው።

በስ አብ ወልድ ወመንፈስ ቅዱስ። በጣም ጎበዝ ነሽ። አመሰግናለሁ። ይሄን ድምፅ ይዘሽ ታዲያ እዚህ ምንድነው የምታደርጊው? ለምን አዲስ አበባ አትኖሪም? እኖራለሁ። አሁን በቅርቡ በቅርቡ። ማርያምን፣ አሁን መውጣት ካለብሽ መውጣት ትችያለሽ? አዎ እችላለሁ። እሺ። ምግብ መስራት ትችያለሽ? አዎ። እሺ። ለምን እንደዚህ አናደርግም? ዲቻ ቦይስ ማለት ነው። ቤት ተከራይቻለሁ ለነሱ ማለት ነው። ሁለት ቤድሩም ነው። ሁለት አልጋ አለ። እሺ፣ አመሻሽተን እንደሚሆን አድርገን ከነሱ ጋር መቆየት ትሻለሽ? ምግብ አብራችሁ እየሰራችሁ እኔ ለምግብሽ ሁሉ እችላለሁ። መኖሪያም ይኖርሻል። ከዛ ደግሞ ስቱዲዮ እንድትገቢ ማድረግሻለሁ። ዘፈን እንድዘፍኝ የራስሽ አመሰግናለሁ። ከዛ ደግሞ ገራሚ ክሊፖች እንድትሰሪ አድርግሻለሁ። ቲክቶክሽ ምናሳድገዋለን፣ ፕሮሞሽን ስም ሰርተሽ የራስሽ ቤት ትይዣለሽ፣ ታድጋለሽ። ምን ታድጋለሽ? አሁን አንቺ በዚህ ድምጽሽ፣ እሺ ቆሎ መሸጥ የለብሽ ምን ገርሻ። እሺ አመሰግናለሁ። እናርጋ፣ እናርጋ፣ እናርጋ። ስልክሽ ልውሰድና ከዛ ወደ አዲስ አበባ ታልፊ ያለሽ። እኔ ስመለስ ወደ አዋሳ እየሄድኩኝ ነው። የኔና ተቀበስ። በስመ አብ ወወልድ ወመንፈስ ቅዱስ። ነፃነት ትልቅ ቦታ መድረስ ምኞቷ ነበር። ዛሬ ላይ አዶናይን አግኝታለች። ወደ አዲስ አበባ በምትመጣበት ሰዓት ይህ በምስሉ ላይ የምትመለከቱት ለሽምግልና የሚሆን ኬክ እንዲሁም አሻንጉሊት ይዞ ነበር የተቀበላት። ኬኩንና አሻንጉሊቱን ይዞ ወዳለችበት ሆቴል ከወንድሞቿ ጋር መጥታ ተቀበላት። በጣም ጥሩ ሆቴል ነበረ የያዘላት። አዶናይ ሶሻል ሚዲያ ላይ በጣም የሚንቀሳቀሱ ሳይሆን በደንብ በሚሰሩ ከሚባሉ ሰዎች ላይ የሚመደብ ነው። አንዳንድ ሰዎች ውዴታቸውን ፊት ለፊት ወይ ደግሞ በሶሻል ሚዲያ ኮሜንት ላይ ሲገልጹለት፣ በተቃራኒው ደግሞ በጣም እንደሚጠሉትና ለሱ የማይሆን ስራ ነው ከሚዲያ ውጣ የሚሉትም በጣም ብዙ ናቸው። እሱ ግን ሁሉንም ወደ ጎን አድርጎ ከሚወዱት ጋር ብቻ ወደፊት እየተራመደ ዛሬ ላይ እዚህ ደርሷል። ሰዎችን ለሚዲያ ለጋራ ጥቅም ከሚያወጡ ሰዎች ማለትም ሰዎችን እየረዱ እነሱም የሚጠቀሙ ሚዲያዎች፣ ቲክቶከሮች፣ ዩቲዩበሮች አሉ። አዶናይ ግን ከነሱ ለየት የሚያደርገው ለአንድ ክፍል ወይ ደግሞ ለአንድ ፕሮግራም ብቻ አይደለም፣ አብሯቸው ብዙ ይጓዛል። ከሰሞኑ ያየናቸው የወላይታ ልጆች ማለትም ሊስትሮቹን ምን ደረጃ ላይ ድረስ እንደደረሱ እያየን ነው ዛሬ ላይ ቲክቶከር ሁነው ማስታወቂያ እየሰሩ የራሳቸው የሆነ ቤት ተከራይቶላቸው የእምነት ቦታ ወስዷቸው የራሳቸው የሆነ ስራ እንዲሰሩ አድርጓል። ዛሬ ላይ ነፃነትንም የሚችለውን እየታገለላት ይገኛል። ከሁሉም ጋር መሆን የሚችል ቲክቶከር ተብሎለታል። ማለትም ከሕፃናቶቹ ጋር እንደ ሕፃን ይሆናል። ከአርቲስቶቹም ጋር፣ ከትልልቆቹም ጋር፣ ከአረጋያኖቹም ጋር፣ ከሁሉም ጋር መሆን የሚችል ቲክቶከር ሲል ከሰሞኑ ኮሜንታተሮች እየገለጹለት ይገኛሉ። በተለይ ደግሞ ለነፃነት የሚሰጠው ክብር የሚሰጠው ፍቅር የሚሰጣት አስተያየት ምክንያቱም የመጣች ነፂን እንያት ከግብ ለማድረስ ተረመጅለት እስኪ ብር እኔና አሪፍ አሁን ለነፂ አንድ ምክር እሰጣታለሁ። ባይ ዘ ወይ ስሚል እንግዲሽ ካሜራውን አትፍሪ። ከካሜራው አትሽሺ። ከካሜራ የምትሸሺው ቢዝነስሽ እኮ እዛ ላይ እኮ ነው ያለው ገንዘብሽ። እሺ እ ካሜራውን ታየዋለሽ ትሄጃለሽ፣ በደንብ ትቆሚያለሽ። ሱፐርስታር ለመታየት ዝግጁ ካልሆንሽ ማንም ሰው አያይሽም። ዝግጁ መሆን አለብሽ ማለት ነው። አምሮብሻል። ያምራል፣ ወደልሽ ጫማው ግን እቹ ታለው። ከሾፒንግ መልስ እንደዚህ ዝንት እምር ብሎባት ሰርፕራይዝ ሊያደርጋት ወደ ቬሮኒካ ይዟት ሄደ፣ መምከር ያለበትን እየመከረ በሁሉም መልኩ ማኔጅ እያደረገ ከነፃነት ጎን ሆኖ ለዓላማዋ አብራት እየጠቃ ይገኛል። ነፃነት ቬሮኒካን ስታይ እየተሰማትን? እስኪ ራክብል ትንሽ እንደ ሞዴል ዋክ እናደርግ። አንድ ሁለት። አሁን እንግዲህ ወይዘሪት ነፃነት እንደ ሞዴል ዋክ ታደርጋለች። እስኪ በደንብ ኮንፊደንስ፣ ኮንፊደንስ፣ ኮንፊደንስ። አየሽ አየሽ? የት አባት ጀግና ስግጥ ስሚል ንገርሽ። አሁን አሁን ምናደርገው ነው? ወደዚህ ወደዚህ፣ አንዴ ነው

የኔ ለመጀመሪያ ጊዜ ሰላም ነሽ። በጣም ነው የምትወድሽ። እሷ እንግዲህ በጣም የኔ አላማ እንግዲህ እሷ በቃ ቶፕ አርቲስት እንድትሆን ነው። ኢትዮጵያ ታዲያስ

አኩርፊያት ነበር። በቃ ታርቀናል። ኤኒቲንግ ከጎኗ እኔ ሁሉንም ያስ ምንም ነገር በፕሮሞሽንም ዘፈንሽን እየዘፈንኩ ኤኒቲንግ ክሊፕሽም ላይ ምንም ነገር ላይ መሳተፍ ይችላል። በደንብ ሰፖርት አደረግሽ። አመሰግናለሁ ጎበዜ። እኔ ፍቅር ማለት ምን ልበ እኔም ባይን በጣም ግናልያእኔ ፌብያለ እና ልክ ያየሁ ሰዓት ላይ በጣም ነው የተሰማኝና፣ ብቻ አም ወደ እግዚአብሔር አለ ሁሌም ትልቅ ሰው የሄደበትን መንገድ አይረሳ የሚባል ዘንድ ቬሮኒካም እዚህ ለመድረስ የከፈለችው ዋጋ ስለምታውቀው አግዝሻለሁ፣ ከጎንሽ ነኝ ብላ አልገባችላት። አዶኒ እነዚህን አራት ልጆች ላይፋቸውን ለመስተካከል እንደ ምክንያት እንደ ስበብ ሆኖ የተላከላቸው ነው። ይህ ሀቅ ነው፣ የማይካድ ሀቅ። አዶኒ እነዚህን ሶስት ወንድሞቿን ካስተዋወቃት በኋላ አንድ ላይ እራት በልተው ነበረ ምሽታቸው የተጠናቀቀው። ሁላችንም የምንችለውን በቻለው አቅም መተጋገዝ ብንችል ዛሬ ላይ የት በደረስን ኑሮ ሃይማኖት፣ ዘር ምንም ሳይለይ ለሁሉም አለውላችሁ የሚል በቻለው አቅም፣ አንድ ቲክቶከር ወይ ደግሞ አንድ ዩትዩበር ልክ እንደ አዶናይ እንደዚህ አይነት ፓሽን ያላቸውን ልጆች በየቦታው ያስ እያደረጉ ቢንቀሳቀሱ የት በደረሰ ኑሮ። አመሰግናለሁ። ለዛሬ ያዘጋጀውላችሁ ቪዲዮ በአዶናይ ዙሪያ ነበር። አስተያየታችሁን ኮሜንት አድርጉልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ።